ሰላም ቤተሰብ እንዴት ናችሁ? ደህና ናቸው። ከኛ ጋር እንዲላ ሁሉ ሰላም ነው። እንግዲህ ባለፈው እንዳያችሁት የተፈጠረው ውሸት እና የተፈጠረው ክህደት ቤተሰባችንን በጣም ከፋፍሎታል። በየቀኑ ጭቅጭቅ፣ በየቀኑ ንዝንዝ ማለት ቤተሰቡ ውስጥ ብዙ አለመተማመን ፈጥሯል። በዚህ ምክንያት እንግዲህ ብዙ ነገር ነው የደረሰብኝ። ይህን እንግዲህ ማንም ያውቃል፣ አንቺም ታውቂያለሽ። እንግዲህ በደረሰብኝ ከባድ ችግር ምክንያት በጣም ትልቅ ውሳኔ ወስኛለሁ። ለዚህ ውሳኔ ደግሞ ያስገደደኝ አንዱ ይህን የሚያክል ክህደትና ይህን የሚያክል ውሸት በእኔ ላይ እኔ ምን እንዳደረግኩ አላውቅም፣ እንደዚህ መፈጸሙ በጣም ያሳዝናል። በዚህ ምክንያት ትልቅ ማለቴ፣ የከባድ ውሳኔ፣ መጨረሻ ውሳኔ ወስኛለሁ። ብዙም ተጎድቻለሁ ጥሩ ሰው ለመሆን ሞክራለሁ ወይ ደግሞ እታያለሁ እንጂ ተጎዳሁት የሚያክል እንደሆን እኔ ነኝ የማውቀው። እንግዲህ አሰብኩ፣ በጣም ወጣሁ ወረድኩ። ልጆቼ በዛ ላይ ደግሞ የማይሆን ጣፋንታ ላይ ሊወድቁ ነው። ለልጆቼ ብዬ በቃ መወሰን ያለብኝ ትልቅ ነገር ወስኛለሁ። እንግዲህ ለነሱ ደህንነት ወይ ደግሞ ለነሱ ህይወት ካልሆነ የምኖረው ህይወት ምንም ትርጉም የለውም። ለነሱ ብቻ ነው የምታስበው? አይ ለአንቺም ማስባለሆን የልጆች ማለት አንቺ ነች። ለነሱ ካሰብኩ ለአንቺ አሰብኩ እንደማለት ነው። እንግዲህ ከእሷ ጋር ያለኝ ግንኙነት ከዚህ በኋላ ምንም ያለ ወይ ደግሞ የቀረ ነገር አይመስለኝም። ሁሉ ነገር አብቁቶለታል ወደሚሻለኝ ህይወት ወደ ተሻለው ህይወት ለመሄድ ወስኛለሁኝ ማለት ሰላም ወዳለበት ወደ ተሻለ ቦታ ለእኔም ለልጆቼ ወደ ስሜ ወደሚስማማበት ህይወት ከዚህ በኋላ እንግዲህ የምመሰቃይበት ምክንያት የለም ይበቃኛል ምንድነው የተፈጠረው ነገር የተፈጠረው ምግብ ታውቂዋለሽ አንቺ እንደዚህ ነው ያደረግሽው ብለህ አሁን ሰማይ መሬት ስትል ነበረ። እንደዚህ ያድርገሽ ነው በኔ ምክንያት ብዙ ነገር እንደሆነ እያልክ ነበረ። ምን ተፈጥሮ ነው? ከዚህ በላይ ምን ይፈጠራል? ይሄን ያክል ውሸትና ክህደት በሰው ልጅ ላይ አይከብድም። ትንሽ ምን አውቃ ነው አላረገዘችም እኔ እንጃ ብቻ እሱ አይደለም። አሁን ይሄ ነው ይሄ ነው ብዬ ማውራት አልፈልግም፣ ግን እኔ ከዚህ በኋላ ወደ ተሻለው ወደ ሚመችን ህይወት መግባት ግዴታ ነው። ያ ውሸት፣ ያ ጠባሳ የጣለው ነገር በቀላሉ የሚታይ አይደለም። በጣም ከባድ ነው። የመጀመሪያ የመጀመሪያው ትዳሬን እንግዲህ የመጀመሪያው ሚስቴ መተው አልፈልግም። ተታው የሄድከው ነገር የመጀመሪያው ትዳሬን የመጀመሪያው ሚስቴን መተው ቀላል አይደለም። እንዴት ብዬ ምን ብዬ እንዴት መናገር ምን ማለት እንዳለብኝ አላውቅም። ነገሩ ጉዳዩ በጣም ግራ የሚያጋባ ነው። እስኪ ለማንኛውም እንግዲህ ያው መቼም ቤተሰብ አለ፣ ጓደኛ አለ፣ ምናለ የሆነ የተሻለ ነገር ለመወሰን የሆነ ብዙ ሰዎች የሆኑ ጓደኞች፣ ቤተሰቦች ማማከር ወይ ደግሞ ከነሱ ጋር ትንሽ መነጋገር ይፈልጋሉ። ተመካከር። እኔ መጀመሪያም ነግሬህ ነበረ። የተሻለ ነገር ፍለጋ አይደለም አንተ የሄድከው መስሎህ ነው። ልጆች አሉ፣ እዚህ መሀል ልጆች አሉ። ለልጆች ብዬ ነው ብዙ ነገር የምታገሰው። አንተ ደግሞ በቅርብ እንደዚህ ሁሉም ነገር ገብቶ ከተመለስክ እኔ ምንም አይደለም። አሁን ብቻ አይደለም። አሁን ምን ወሰን እንዳለብኝ አላወቅኩም። እኔ የመጀመሪያ ትዳሬን ወይ ደግሞ የመጀመሪያ ህይወትን ልጆቼን መተው ቀላል አይደለም። ይሄ ከባድ ነው። ይሄ አይሆንም። ቢሆንም ግን እስኪ አሁን ምን ማድረግ ምንም፣ አሁን እንዴት እንደሆነ ምን ማድረግ እንዳለብኝ እኔ አላቅም። ይህን ነገር ስታደርገው ብቻ ናድን እንዲያረግኩ እኔ ጓደኞቼ ጋር ቤተሰቦቼ ጋር ያለው ነገር ምን ማውራት ፈልጋለሁ። ጊዜ ያስፈልገኛል። የህግ ህግን ሁሉ የህግ አማካሪዎችን ሁሉ ማማከር ፈልጋለሁ። ወይ ደግሞ እዚህ ነው ውሳኔ ትክክል ነው ብላችሁ የምታስበው ከሆነ ወይ ደግሞ ይሄንን የትዳር የትዳር ቀውስ የዚህ የትዳሪ ችግር ምን ማድረግ እንዳለብኝ የኔ ሀሳብ የኔ ውሳኔ ትክክል ነው ወይስ አይደለም? ወይ ደግሞ ምን ማድረግ እንዳለብኝ እስኪ እናንተም ኮሜንት ላይ ሀሳብ አስተያየታችሁን ብትሰሩ እና ብታማክሩ። አንተ አሁንም ግራ ገብተሃል። ሀሳብ የሚሰጥ ሰው ነው እንጂ የምትፈልገው ምን ማድረግ እንዳለበት ራሱ በትክክል እየወሰንክ አይደለም። ባለሙያዊ ቤተሰብ ሀሳብ ቤተሰብም ጓደኛም እንዲህ ብታረግ እንዲህ ብታረግ የሚልህ ነው እንጂ በራስ ውሳኔ የደረስክበት ነገር የለም። እራስህ አልወሰንክም። እንግዲህ አንተ ሁሉን ነገር እያየህ ነው። ወስንህ የገባው አንተ ነህ ማን ይወሰንልሃል? ለመውጣት ደግሞ የሌላ ሰው ውሳኔ መጠበቅ አይጠበቅብህም። እሱ እንደፈለክ እንዳፈለክ ይበጀኛል ያልከውን ይሆንልኛል ያልከውን አድርግ እኔ አላውቅም ብቻ። እኔ ምን ማድረግ ምን ማድረግ እንዳለብኝ አላውቅም። እስከ ዛሬም ድረስ ዝም ያልኩት እኔ የሆነ ነገር እንደው ለልጆች የተሻለ ነገር ራስ ታስባለህ ብዬ ነው። የሚሆን ነገር እኮ ቢሆን ያስታውቃል እኮ ማንም ሰው ያስታውቃል። እኔም ወጥቼ እንደዚህ እንደዚህ አለ የሚሆን ነገር ቢሆን ግን ይሄ የሚወጣ እንጀራ ከምጣዱ ያስታውቃል ነው የሚባለው። እኔ ለማንኛውም አንደኛ ቤተሰብ ብያለሁኝ፣ የሕግ አካልም ብያለሁኝ ሶስተኛ ደግሞ የእናንተን አሳብ አስተያየቱን እንፈልጋለሁ ኮሜንት ላይ አስቀምጦልኝ ቀጣይ ደግሞ ይሄ ሁሉ አንድ ሴት ውሳኔን የመጨረሻው ውሳኔን አሳውቃቸዋለሁ በቀጣይ ክፍል ኮሜንት ላይ ሁላችሁንም ማስተያየት ፈልጋሉ በቅንነት በታማኝነት በቤተሰባዊነት እናንተን እናንተም ቤተሰቦች ናችሁ እህቶች ወንድሞች ናቸውእና አሳብ አስተያየታችሁን ፈልጋለሁ